ክብር በዘላለም ፍቅሩ ለወደደን ለጌታችን ለኢየሱስ ክርስቶስ ይሁንለት፣ አሜን። እርሱ ምንም ኃጢአት ሳይኖርበት ስለ በደላችን ደቀቀ፣ ስለ በደላችን በመስቀል ተረገመ። ክርስቶስ ክብር ይሁንለት። እንወደው ዘንድ እንኳን ደም ግባት የለውም ይላል ቃሉ። ክብር ይሁንለት፣ አሜን። የዘላለማችን ቋንቋ ሰማይ የሚያውቀው ሰማይ መስማት የሚፈልገው ስም ክርስቶስ ይባል። አሜን። የዘላለም ጌታችን ነው። አሜን። የዘላለም አክሊላችን ነው። አሜን። የዘላለም ወዳጃችን ነው። አሜን። እንወደዋለን። አሜን። ክብር ይሁንለት። አሜን። በጌታ በኢየሱስ ስም አነፋ። አሜን። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። አሜን። በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። አሜን። በእግዚአብሔር ክብርን ተስፋ እንመካለን። አሜን ብቻ አይደለም ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን፣ ፈተናን፣ ፈተናን ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። አሜን። በክርስቶስም እንመካለን። አሜን። በተሰጠንም መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለ ፈሰሰ ተስፋ አያሳፍርም። አሜን። በክርስቶስ አናፍርም። አሜን። ገና ደካሞች ሳለን ክርስቶስ ዘመኑን ሲደርስ ለአጢአተኞች ሞቷልና። አሜን። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸርሶ ግን ሊሞት እንኳ የሚደፍር ምናልባት ይሆናል ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞታልና እግዚአብሔር ስለኛ ያለውን የራሱ ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ቁጣን የሚያበርድ ክርስቶስ ነው። ናቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን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 አንድ ሰው ማጫት በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ኩነኔ መጣልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። አሜን። ክርስቶስ ኢየሱስ ይባላል። አሜን። በአንዱ በደል ሞት በአንዱ በኩል ከነገሰ፣ ይልቁም የጸጋን ብዛት ነው የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ነው። እንግዲህ ባንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ